ይለና ሱረቱል አንፋል የዘረፋዎች ምዕራፍ ቁጥር 73ን ይጠቅሳል። ከዛ ምን ይላል መሰላችሁ? በፍርሃት ካላስፈራራቸው በስተቀር ይላል ከነሱ ሀጢያትን በእርግጥ ካልፈራችሁ በስተቀር እነዚያ ምእመናን በአንዳንድ አካባቢዎች፣ በአንዳንድ አካባቢዎች ለምሳሌ ኢትዮጵያ ውስጥ አብዛኛው ምንድነው? ክርስቲያን ነው የሚበዛው። አይደለም? የኦርቶዶክስ ማህበረሰብ ራሱ በጣም ብዙ ነው። ፕሮቴስታንቶችን ከክርስቲያን ሳልንመድባቸው እራሱ እስልምና ውስጥ የሚካተቱ አይደሉም። በአጠቃላይ እስልምና ውስጥ የሚካተቱ አይደሉም። ግን አናሳው ምንድነው እስልምና ነው፣ በኢትዮጵያ ውስጥ ማለት ነው። ለዚህ ለምሳሌ ለምሳሌ ጎንደር እንበል፣ ጎንደር ኦርቶዶክስ ነው፣ በጣም ብዙ የሚበዛው ሰሜን፣ ወደ ሰሜን ክልል ማለት ነው ብትመለከቱ፣ አብዛኛው ኦርቶዶክስ ነው የሚበዛው በዛ አካባቢ ያሉ ጥቂት ሙስሊሞች አሉ እንበል ምን እያለ ነው? ምእመናን በአንዳንድ አካባቢዎች፣ እነዛ አንዳንድ አካባቢዎች ክርስቲያኖች የሚበዙባቸው ማለት ነው ወይም ደግሞ ከእስልምና ውጭ የሆኑ አካላቶች የሚበዙባቸው ነገር ግን ጥቂት ሙስሊም የሚኖርባቸው አካባቢዎች ማለት ነው። በአንዳንድ አካባቢዎች ወይም ጊዜያቶች ከሃዲዎች ከከሃዲዎች ደህንነታቸውን የሚፈሩ ሲቀሩ አለ በእነዚህ ሁኔታ እነዚህ አማኞች ከከሃዲዎች በውጫዊ መልኩ ወዳጅነታቸውን እንዲያሳዩ ለምሳሌ የጎንደር ማህበረሰብ ክርስቲያን ነው አይደል? ኦርቶዶክስ ነው። አብሮት የሚኖረው ሙስሊም ምንድን ነው የሚያደርገው እያስመሰለ በውጫዊ አካሉ እያስመሰለ እየሳቀ ነው ከነዛ ከክርስቲያኖች ጋር የሚኖረው። በውስጥ ውስጥ እሺ ምንድን ነው የሚያሳየው? ወዳጅነታቸውን እንዲያሳዩ በውጫዊ መልኩ ወዳጅነታቸውን እንዲያሳዩ ተፈቅዶላቸዋል። ግን አለ በውስጥ በልባችሁ በጭራሽ በውጫዊ መልኩ እንደምትወዱ እኛ ከክርስቲያን ማህበረሰብ ጋር የኖር ነው እኛ ክርስቲያኖችን እናከብሯቸዋለን እንወዳቸዋለን ምናምን እያሉ ፈገግታቸውን ያሳያቸዋል። በልባቸው ሲባል በጭራሽ። ለምሳሌ ይላል አቡ ደርዳ እንዲህ ማለቱን አልቡኻሪ ዘግቦት ነበር ይላል፣ በአንዳንድ ሰዎች ፊት ፈገግ እንላለን ምንም እንኳን ልባችን ቢረግማቸው። አቡ ደርዳ ምን ብሏል? እኛ በአንዳንድ ሰዎች ፊት ፊታችን ፈገግ እናደርጋለን፣ ግን በውስጣችን እንረግማቸው ነበረ። ስለዚህ በአንዳንድ አካባቢ ውስጥ ሙስሊም የሚያንስበት ክርስቲያኑ የሚበዛበት አካባቢ ሙስሊሙ ምን ተብሎ ታዟል? በአፉ እያስመሰለ በአፉ በውጫዊ አካሉ እያሳሳቀ ወይም ደግሞ ወዳጅነቱን እያሳየ በውስጣዊ አካሉ ደግሞ እየረገመን እንዲኖር ቁርአን ይፈቅዳል። ማጅን አሁን ይሄ ጥላቻ ይሄ አብዛኛው ማህበረሰብ አብዛኛው ክርስቲያኑ ማህበረሰብ የተሸወደው ምንድነው? የውጫዊ አካል ይህን ወዳጅነታቸውን እያሳዩቸው ነው እኛ ክርስቲያኖች እናከብሯችኋለን፣ እንወዳችኋለን ረሱል ሰለላሁ ዐለይሂ ወሰለም ምናምን እያሉ ሳክስ ሲሰሯቸው በጣም የእኛ ማህበረሰብ የእኛ ልጆች ደግሞ በጣም በእንደዚህ አይነት ነገር የሚሸወዱ ናቸው። እና አብዛኛው ክርስቲያን የሚያሽቃብጠው ለምን ይመስላችኋል? እንደዚህ አይነት ወዳጅነታቸውን ስለሚያሳዩቸው ነው። በውስጣቸው ግን እንዲህ እየተረገምክ ነው የምትኖረው። በውጪ አካሉ ልክ እንደሚወድ እንደሚያከብር ይመስላል። አሁን እንግዲህ ሰሞኑን አማራ ክልል ግዕዝ ቋንቋ እንትን መባል አለበት ተብሏል። ከትምህርት ውስጥ መመደብ አለበት ለምሳሌ አማርኛ፣ ኦሮምኛ፣ እንግሊዝኛ ምናምን ተብሎ እንደምንማረው ግዕዝም ልክ እንደዛው ሰው ማግኘት አለበት ተብሏል እና ሙስሊሙ ማህበረሰብ አልፈልገውም፣ ያንን ትምህርት ሙስሊሙ ማህበረሰብ ግዕዝን አንማርም እያለ ነው። ለምሳሌ እኔ በጣም የሚገርመኝ ይሄ አማራ ኦሮሞ ትግሪ ምናምን ብለው በዘር ሲጣሉ ትመለከታቸው አላችሁ። ካዲያ ትግርኛ ኮንች ለምን አማርኛ ታወራለሽ? ካዲያ ኦሮሚኛ ከሆንክ ለምን አማርኛ ታወራለ? ካዲያ አማራ ካዲያ አማ ምንድነው? አማራ ኮንክ ለምን ኦሮሚኛ ታወራለ? ብሎ በቋንቋ የሚፋጁ ማህበረሰብ ሃይማኖት ውስጥ እያስገቡት ነው። በነገራችን ላይ ፖለቲካ ማለት ቋንቋን ሃይማኖት ጋር ወስደውት ሙስሊሙ ማህበረሰቦች ግእዝን አንማረም ሲሉ፣ ኢማጂን ግእዝ ከሃይማኖት መድበውታል። ቋንቋን ከሃይማኖት ውስጥ አድርገውታል ማለት ነው። እንደዛ ከሆነ አማርኛ ለምዶ ተጠቀሙት። ሙስሊም አማርኛ ከምንድን ነው የመጣው? ከግእዝ አይደል? ለምዶ ተጠቀሙት። እንግዲህ ችልጅ ተመልከቷት፣ አዳምጧት በደንብ። ባይዘዌ አንዴ ቆል አስደምጣቸው ማሳያ ነው ይህ የእናንተ ውዳት ለካ ተረት እንጂ የላችውም ውጋት ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘቅጦ ወር ደረፈው የተንቆላለቃ የሴራ ቀማሪ አንፈልግም ጭራሽ ቂስ አስተማሪ አንፈልግም ጭራሽ ቂስ አስተማሪ ደብተራና ጠንኳይ ቀሲስም ዘማሪ ስልጣን ተገናርገህ ምንም ብታዘግም ተገደ እንግዲህ ግዕዝን አንማርም በማለት ነው። አንደኛ ይሄንን ግጥም ጽፎ ለዚች ህፃን የሰጣት አካል እኔ ባይዘው፣ የክርስቲያኑ ማህበረሰብ እንፉዝ ስለሆነ ምንም ብትሉ አይሰሟችሁም። በጌታ ስም ነቃ ያለ ማህበረሰብ ቢሆን ክርስቲያኑ ማህበረሰብ፣ ነገሮችን በመቃኘት ነገሮችን መከታተል ቢፈልግ ክርስቲያኑ ማህበረሰብ ይህን ግጥም ለዚች ህፃን ልጅ ጽፎ የሰጣት አካል ከአንዳንድ እስር ቤት የሚገባ አካል ነው። ከአንዳንድ በህግ መጠየቅ የሚገባው አካል ነው ባይዘዌ። ምክንያቱም ቋንቋ ለመማር መብታቸው ነው። ይሄ ማንም የሚያስገድደው እኔ እንግሊዝኛ ልማርም፣ እኔ ኦሮምኛ ልማርም ማለት መብቴ ነው። ይሄ መብት ነው ግዴታ አይደለም። መብት ሆኖ ሳለ ነገር ግን የሰውን ሃይማኖት በእንደዚህ አይነት መልኩ እንድትዘልፍ ልጅቷ ምንም አታውቅም። ተጽፎ የተሰጣትን ነገር ነው እያስተላለፈች ያለችው አደለም። ስለዚህ ይህን ግጥም ጽፎ የሰጣት አካል በህግ መጠየቅ ያስፈልገዋል። ግን የእኛ ማህበረሰብ እጅጉን እጅጉን እጅጉን እንፉዝ እንፉዝ እንፉዝ የሆነ ማህበረሰብ ነው። ክርስቲያኑ ማህበረሰብ ከዚህ በፊት ማህበረ ቅዱሳንን እንደዛ ሲሞልጩ፣ እንደዛ ሲሳደቡ፣ እንደዛ ማህበረ ቅዱሳን ሰውን ገደለ፣ እንደዛ ጣት ቆረጠ ብለው ተቋምን ያህል እንደዛ ሲናገሩ ምንም ያላለ ተቋም ነው ማህበረ ቅዱሳን እራሱ ማለት ነው። ምንም መልስ ያልሰጠ ነው። እንደውም እኛ ማህበረ ቅዱሳንን ጭራሹን ጥያቄ እንዲፈጥርብን እያደረገ ነው። ምን አርጋችኋል ማህበረ ቅዱሳን ተቋሞች፣ ይህን ነገር ካላደረጋችሁ ለምን ድምፅ አሰምታችሁ አትቃወሙ? የሚለውን ነገር እኛ አማኞች ጥያቄ እንድንጠይቅ እያደረገ ነው፣ ጭራሽ ማህበረ ቅዱሳንን ማለት ነው እያደረገ ነው። አሁንም በዚህ መልኩ ስትዘልፍ፣ በዚህ መልኩ ስትናገር፣ ልጅቷ ህፃኗ የምታውቀው ነገር የለም። ያው የተጽፎ የተሰጣት ነገር ነው ግጥሙን ብታዩት እጅጉን ዘለፋ የበዛበት፣ እጅጉን ስድብ መላው ክርስቲያንን የሚሳደብ ክርስቲያንን አይደለም ቤተ ክርስቲያንን። ክርስቲያንን ፐርሰናል ሰዎችን መሳደብ ይቻላል። ቤተ ክርስቲያንን ነው እየተሳደበች ያለችው ልዩቷ በተሰጣት ግጥም ማለት ነው። ስለዚህ ይህን ግጥም የጻፈው አካል ወይም ደግሞ ለዚች ህፃን ልጅ ያስረከበው አካል በህግ መጠየቅ ያለበት አካል ነው። የነቃ ማህበረሰብ ቢኖር ማለት ነው። የነቃ ነገሮችን መቃኘት የሚችል ማህበረሰብ፣ ክርስቲያን የሆነ ማህበረሰብ ቢኖር ባለዚህ ገጣሚ ከአንዳንድ በህግ መጠየቅ ያለበት አካል ነበረ። ግን ግእዝን አንማርም ስትሉ ራሱ አማርኛ እንዳታወሩ ሙስሊሞች። ምክንያቱም አማርኛ ከግእዝ ነው የወጣው፣ የሚመዘዘው ከግእዝ ነው። ለዚህ አማርኛ ለብረው ነው የምታወሩት። ድንቁርና ነው የምንፈልገው እኛ እኛ መሐይምነትን ነው ከነብዩ እረስ ነው በሳህል ቡኻሪ 13 ስንት ላይ ነው? ቼክ አድርጌ ቆይ፣ ቼክ ላድርግ እላችሁ እስቲ ሙሐመድ፣ እኛ እኔም ተከታዮች መሐይም ነን፣ መጽሐፍን ማንበብ አንችልም ብሏል። ብሏልና መጽሐፍን ማንበብ የማይችል መሐይም ማህበረሰብ ነን እኛ። መማር አንፈልግም፣ ተዉን ነው የነሱ እንትን ማለት ነው የእነሱ። ይኸው ሳሂህ ቡኻሪ 13 አልኳችሁ 1913 ላይ እኛ ማንበብና መጻፍ የማንችል ህዝቦች ነን፣ አንጽፍም፣ ሂሳብም አናውቅም ብሏል መሐመድ። ኢዲየት ነን ብለው የሚያምኑ ናቸው። ደደብ ነን፣ አታስተምሩን፣ ማሀይም ነን፣ በማሀይምነታችን እንጽና፣ እኛ አንፈልግም የሚሉ ናቸው። ይኸው መሐመድ እኔም ተከታዮችን ማሀይም ነን ስላለ መሀይምነትን አጥድቀው መኖር የሚፈልጉ ናቸው። እሱም ግን መብታችሁ ነው። ግን የሰው ሃይማኖት እንድዘልፉ ማን ነው ፍቃድ ይሰጣችሁ? ማን ነው ፈቃድ ይሰጣችሁ? አለመማር፣ መደንቆር መብት ነው። ድልም መሀይም ሆነ መቀመጥ መብት ነው። ግን የሰው ሃይማኖት እንድዘልፉ ስልጣኑ ይሰጣችሁ ማን ነው? ማን ነው? ሲቀጥል ግዕዝን አንማርም ስትል የምታወራውን አማርኛ አታወራውም ማለት ነው። ምክንያቱም ከግዕዝ ነው የመጣው። እዛው የአረብ ገረድ ሆነ፣ ለአረብ ተገዢ ሆነ በምታወራው አረብኛ ትቀጥላለ፣ በአማርኛ አታወራም ማለት ነው። እንደዛ ከሆነ የአረብ ተገዢ ሆናችሁ፣ የአረብ ቅጥረኛ ሆናችሁ፣ የአረብ ገረድ ሆናችሁ የምትኖሩ ህዝበ ሙስሊም ንግግራችሁም በአረብኛ መሆን አለበት ማለት ነው አይደል? ንግግራችሁ በአረብኛ መሆን አለበት። ስለዚህ በአማርኛ መናገር የለባችሁም። በአማርኛ መናገር የለባችሁ፣ ለምን አማርኛ ከግዕዝ የተመዘዘ ነው። እንዲህ ልትሆኑ ነው። እንዲህ ልትሆኑ ነው ወገኖቻችን። በራሳችሁ እንኳን እንትን ያለ ኦርቶዶክስ ቤተክርስቲያን፣ እኔ በጣም ደስ የምትለኝ የራሷ ቋንቋና ባህል ያላት ቤተክርስቲያን ነች። ለማንም ተገዢ ያልሆነች ቤተክርስቲያን ነች። ለማንም ነጭ የማትገዛ ቤተክርስቲያን ነች። አንተ ለነጭ ስትገዛ ቤተክርስቲያን ለነጭ አላጎበደደች። ምዕራባውያን ብዙ ጥረው ቤተክርስቲያንን ለመጣል በብዙ አይነት መንገድ ሲመጡ እሷ ራሷን ች ላይ ጠበቀቻቸው። ቤተክርስቲያን ነች ባይዘው አንተ ይኸው ለአረብ እያፈነ ድር የነሱ ቋንቋ ተገዢ ና ቤተክርስቲያን የማቋንቋ ቋንቋ ተገዢ ሆናል አይታህ ታውቃለህ። የራሷ ቋንቋ ያላት ናት። በራሷ ፊደልን ቀርጻ አገሯን ራሷ ሀገር ያደረገች ነች ቤተክርስቲያን። አንተ ምን አይነት ታሪክ ሰራ? ምን እስቲ ሙስሊሞች እስቲ ምን የራሳችሁ ነገር አላችሁ? የአረብ ተገዢ ናችሁ፣ አሁን ድረስ፣ አሁን ድረስ። ኦኬ። የአረብ ተገዢ የነጭ ተገዢ ናችሁ፣ ለሰው ቋንቋ የምታፈነድዱ ናችሁ። ቤተክርስቲያን እንደዛ አይደለችም። ቤተክርስቲያን ለሰው ቋንቋ የምትገዛ አይደለችም። ለዚህ እኮ ነው በነገራችን ላይ ምዕራባውያን እጅጉን የሚናደዱባት እጅጉን ኢየሱስ ያድናል በሚል መፈክር መጥተው ዛሬም እሷን ሊጥሏት መጥተው እንኳን ያንን ሴራቸውን ናቅታባቸዋለች። ቤተክርስቲያን ያንን ሴራቸውን ኢየሱስ ያድናል በሚል ኢየሱስ ጌታ ነው ኢየሱስ እንዲህ ነው በሚል ጌታ ነው ኢየሱስ እንዲህ ነው በሚል መፈክር ላይ መጡት። ስለዚህ አንተ ሙስሊሙ ማህበረሰብ ምን የሆነ የራሳችሁ ነገር አላችሁ? ቋንቋ የራሳችሁ አላችሁ። ቤተክርስቲያን የራሷ አላት። የራሷ ፊደል የቀረጸች ነች። እስቲ አንተ ምን አለ የአረብ ተገዥን ምን አላችሁ ወገኖቻችን? ለምሳሌ ለምሳሌ በየትምህርት ቤታችሁ መጥቶ አረብኛ ቋንቋ ተጨምሮላችኋል ተማሪዎች ብትባሉ አንማርም ትላላችሁ፣ ትላላችሁ። እንደዛ ከሆነ እንግሊዝኛን አንማርም ማለት አለባችሁ ማለት ነው። ግን ቋንቋ ስለሆነ ግዴታ ያስፈልጋቸዋል ከሰዎች ጋር ለመግባባት ይሄ ከሃይማኖት ጋር ምንም የሚያገናኙ ነገር የለም። እኔ እኔ በአካባቢያችን ያለ ትምህርት ቤት ውስጥ አረብኛ ቢባል ደስ ይላል። ለምን ከሰዎች ጋር የምትግባቡበት ለስራም ስትወጡ ስራ ስትሰሩ ምናምን የምትግባቡበት ነገር ነው ቋንቋ እንጂ የሃይማኖት እንትን አይደለም። ሙስሊሙ ማህበረሰብ ያንን አያውቅም። ቋንቋ የሃይማኖት አድርጎ ነው የሚያዩ ለምሳሌ አረብኛ የሙስሊም ብቻ የሚመስላችኋሉ። እኔ ምን አይነት ከድልም ማሐይብ ጋር እንደምንኖር ብቻ ነው የሚገርመኝ። የምር ከምን አይነት ማሐይማ ማህበረሰብ ጋር እንደምንኖር። አረብኛ ካወራ ሙስሊም ነን ሊሉክ ነው የሚመጡት። አላህ ካልክ እንዴ ሙስሊም ነች ብሎ ነው የሚያስበው። በቃ ከሙሐመድ በፊት አረብኛ የማይወራ ነው የሚመስላቸው። አረብኛ የማይታወቅ ነው የሚመስላቸው። አረብኛን ጀማሪ እነሱ ናቸው የሚመስላቸው። ምንም የማይገባቸው፣ ምንም ያልተማሩ ምን አይነት ድልም ማሃይም እንደሆኑ ማለት ነው። አሁን ጥላቻቸውን አይታችኋል። እቺ ህፃን ልጅ እንግዲህ እቺ ህፃን ልጅ በዚህ ናህል ስትናገር አንድ ሙስሊም ወቶ የተቃወመ የለም። አንድ ሙስሊም እንደዚህ የሰው ሃይማኖት መዝለፍ በእንደዚህ አይነት ነገር የሰውን ቤተ እምነት መንካት ብሎ አንድ ኡስታዝ ወለ ሼክ፣ ኢማም የት አንድ አንድ አንድ ተቃውሞ ያነሳ የለም። ስለዚህ በሀሳቡ የሚስማማ መላው የኢትዮጵያ ህዝብ ህዝበ ሙስሊም ለክርስትና ምን ያህል ጥላቻ ያለው ህዝብ እንደሆነ በጣም ግልጽ የሆነ ነገር ነው። በጣም ግልጽ የሆነ ነገር፣ መላው የኢትዮጵያ ህዝበ ሙስሊም ለክርስትና ምን ያህል ጥላቻ እንዳለው። አይ ጥላቻ የሌለው እንደ በውስጡ ለክርስትና ሪስፔክት ያለው ሙስሊም ቢኖር ኖሮ ይህን ነገር እኔ እቃወማለሁ ቋንቋ ነው አለመማር ከፈለግንም ደግሞ አንማርም በሚል ማለፍ አለብን እንጂ የሰውን ቤተ እምነት በዚህ ያህል መዝለፍ ትክክል አይደለም፣ ብሎ የተቃወመ አንድ ኡስታዝ፣ አንድ ሼህ፣ አንድ ኢማም አንድ አንድ የለም። ሁሉም በሀሳቡ ተስማምተዋል። ሁሉ ልጅቷ ላይ አላይም። በነገራችን ላይ ታዳጊ ነች። ምንድነው የማያድግ ልጅ ምን ይባላል? ንግግሩን ረሳት። የማያድግ ልጅ ምን ሲባል ነው? ብቻ የሆነ ንግግር አለ። እች ልጅ ግን በጣም ተጽዕኖ ያድርባታል። አሁን ያላስተዋሉት ነገር ኢዴት መሆናቸው። እች ልጅ እድሜዋ ትንሽ ስለሆነ በህግ አትጠየቅም ብለው ስላሰቡ ጸሐፊ ነው የሚጠየቀው፣ እሷ አትጠየቅም። ልጅቷ እድሜዋ ገና አስራ ስምንት ዓመት ሊሆናት አይችልም። ለሷ ጽፎ ለሷ ይሄንን ግጥም ያቀረበው አካል ግን ህግ የሚጠይቀው አካል ነው። ህግ የሚጠይቀው አካል ነው። ልጅቷ ላትጠይቅ ትችላለች። ልጅቷ ላይ ግን የሚፈጠርባት ተጽዕኖ በኢየሱስ ስም የምትማርበት ትምህርት ቤት ውስጥ፣ የምትኖርበት አካባቢ ውስጥ የመጨረሻ ገለልተኛ እንድትሆን የምትደረግ ህፃ ልጅ ነች። በምትማርበት ትምህርት ቤት ውስጥ እንግዲህ የሙስሊም ትምህርት ቤት የላችሁ የመንግስት ነው የግል ስትሄድ የክርስቲያኑ አብዛኛው የክርስቲያን ትምህርት ቤት ነው ያለው። ሶ እቺ ልጅ ትምህርት ቤት ውስጥ ስትማር ምን ያህል ህዝቡ ሊያገላት እንደሚችል ምን ያህል ልጅቷ ላይ ተጽዕኖ እንደሚያሳድሩባት እና በልጅነቷ የበታችነት ስሜት እንዲሰማት ነው የሚያደርጓት። በነገራችን ላይ ማህበረሰቡ ይህን ደግሞ ቤተሰብ ኃላፊነቱን ይወስዳል ምክንያቱም እንደዚህ አፋን እንድትከፍት ፈቅዶ መድረክ ላይ ያቀረባ ቤተሰብ ስለሆነ ማለት ነው። ቤተሰብ ስለሆነ ለዚህ ኃላፊነቱን የሚወስድ ነው። ሶች ልጅ ምን ያህል ተጽዕኖ እንደሚያሳድሩባት ህዝቡ ታያላችሁ። ምን ያህል አያችሁ። አብዛኛውን ጊዜ ለምንድን ነው ለሙስሊም ስልጣን የማይሰጥም? እንዲህ ናቸው፣ እንዲህ ናቸው ስልጣን ቢያገኙ በምን ሰከንድ ውስጥ ሊያጠፏችሁ እንደሚችሉ በኢየሱስ ስም ታስቡት። እራሱ አችሉ በምን ሰከንድ ውስጥ ሙስሊም ለዚህ ነው ስልጣን የማያገኘው። ሙስሊም በትንደፋደፉ ስልጣን አታገኙ። ስትንደፋደፉ ብትውሉ ስልጣን አይሰጣችሁም። ባይዘው ኢትዮጵያ ላይ ጭራሹ እንደ ሁለተኛ ዜጋ እንድትታዩ በደንብ ስላንጸባረቃችሁ፣ እንደ ሁለተኛ ዜጋ ነው አሁን የምናያችሁ። ራሱ እንደ ሀገራችን ዜጋ ራሱ የምትታዩ አይደላችሁን። ከዚህ በኋላ እንደ ሀገራችን ዜጋ ራሱ እንድናያችሁ ስላላደረጋችሁ፣ እንደ ሁለተኛ ዜጋ ስደተኞች አድርገን መጤ አድርገን እንድናያችሁ ጋብዛችሁናል። የምር ራሳችሁ በከፈታችሁት መንገድ መጤ አድርገን እንድናያችሁ ሁለተኛ ዜጋ አድርገን እንድናያችሁ። ለምን አንደኛ፣ ኢትዮጵያ ውስጥ እየኖርክ ኢትዮጵያ በሚተዳደርበት ቋንቋ አልተዳደርም ካልክ አንተ መጤ ነ ሁለተኛ ዜጋ ነህ። በቃ ተሰደም፣ የመጣህ ነ የኢትዮጵያ ቋንቋ። ለምሳሌ አማርኛው ሁሉም እንትን የሚለው ነው። አማርኛ የሁሉም መግባቢያ ቋንቋ ነው። ሁሉም ብሔር ሊኖር ይችላል ምናምን፣ ግን ቋንቋን ከዘሩ ውስጥ የሚከተት አይደለም። በቃ ስፔሻሊ አማርኛ። ይህ አማርኛ ደግሞ ከምንድን ነው የተመዘዘው ከተባለ ከግዕዝ ነው እና ግዕዝን ካልተማራችሁ፣ ግዕዝን ከጠላችሁ ደግሞ አማርኛንም እርግፍ አድርጋችሁ ለዛው ለተገዛችሁለት ለአረብ በአረብ ቋንቋ ታወራለህ ማለት ነው። ታወራላችሁ፣ ታወራላችሁ። ግን ምን አይነት ኢዴት ማህበረሰብ እንደሆናችሁ ልታውቁ ይገባል ከብት የሆናችሁ ማህበረሰብ እንደሆናችሁ ከእናንተ ጋር የትኛው ማህበረሰብ ሊኖር እንደማይችል ብትችሉ በሰከንድ ማጥፋት የምትችሉ፣ እኔ ሰይጣን ራሱ በእናንተ ይቀናል። በኢየሱስ ስም ምር ሰይጣን በእናንተ ይቀናል፣ በእናንተ ስራ ይቀናል። በዚህን ያህል ህፃን ልጅን ጥላቻ ማስተማር፣ በዚህን ያህል ገና እንትን ያላለች ህፃን ልጅን በዚህ ናህል ጥላቻ ማስተማር ምን አይነት ቤተሰብ ነው? ምን አይነት አስተ እንትን ነው? ሃይማኖት ነው? ህፃን ልጅን በዚህ ናህል ጥላቻ እንትን ማለት ማስተማር፣ ልጅቷ እኮ አታውቀውም፣ በቃ ማንበቧን እንጂ ስለምን እንደሆነ ራሱ ልጅቷ እኮ አታውቀውም። ግን እናንተ እንዳትጠየቁበት ለዚች ህፃን ልጅ አሳልፋችሁ መስጠታችሁ እራሱ ይህን ግጥም ሰታችሁ እቺ ህፃን ልጅ እንድታቀርበው ማድረጋችሁ ራሱ በዚህ ያህል ርቀት ነው የምትሄዱት። በዚህ ያህል ክርስትናውን በምን መልኩ እናጥቃ በሚል ሀሳብ ጊዜ የላችሁ። ጂሰስ። እኔ በጣም የሚገርመኝ የእኛ ክርስቲያኖች ሁሌ አነፍናፊ እንደሆናችሁ፣ ሁሌ አሸርጋጅ እንደሆናችሁ፣ ሁሌ ትልቅ ስልጣን አለው የሚባለው ክርስቲያን ይሄዳል፣ ስልጣኑን ከያዘ በኋላ ፉክክሩ ማህተብ ካሰረው ከወንድሙ ጋር ነው። እንዴት ብዬ ልጣለው፣ እንዴት ብዬ ከዛ ስልጣን ላውርደው። በዚህ ነው የምትፎካከሩት እንጂ ነገሮችን ቃኝታችሁ ስለ ሃይማኖታችሁ ግድ ሰጥቷችሁ ነገሮችን ተመልክታችሁ አይ ይሄ ነገር ከሃይማኖት ያንግል ጥሩ አይደለም ብላችሁ ከሃይማኖት አንጻር የምትሰሩት ምንም ነገር የለም። በቃ እንዴት ብዬ ማህተብ ያሰረውን ወንድሜን ልጣለው፣ ይህን በቃ የምታስቡት ቅናት፣ እርስ በርሳችሁ እንዲ ናችሁ አልኳችሁ ኮ የክርስቲያኑ ማህበረሰብ ነቄ ቢሆን ኖሮ የነቃ ማህበረሰብ ቢሆን ኖሮ ማህበረ ቅዱሳንን የሚያህል ተቋም ገደለ፣ ጣት ቆረጠ በሚል ተልካሻ ስም ማጥፋት ሲዘለፍ ቀጥታ ወጥቶ ማስረጃ ብሎ መጠየቅ ነበረበት። ማህበረ ቅዱሳን ማህበረ ቅዱሳን ቀላል ተቋም አይደለም። ብዙ ብዙ ብዙ ይህ አማኝን ወደ ቤተ እምነታችን ያስገባ ነው፣ የመለሰ ነው። ወደ 27 ሺህ ህዝቦችን ወደ ክርስትና የመለሰ ነው፣ በስድስት ወራት ውስጥ ማለት ነው። ይህን ያህል ተቋም ገዳይ ነክ፣ ይህንኑ ያለው ደግሞ ሙስሊም ኡማ ነው። ማስረጃ የት ነው? እንዴት ተደረገው ብሎ የጠየቀ አይደለም ማህበረ ቅዱሳን የጠየቀ አይደለም። ዛሬም እቺ ህጻን ልጅ የተሰጣትን ይዛ፣ በዚህ ናህል ሃይማኖትን ስዘልፍ፣ በዚህ ናህል ቤተክርስቲያንን ስዘልፍ፣ በዚህ ናህል አባቶችን ስዘልፍ፣ ደብተራ ሲሉ ደግሞ ድልም ማሀይም ድልብ እኮ ናችሁ። ደብተራ ማለት ምን ማለት እንደሆነ እንኳን አታቁም እኮ እንደ ጽፋችሁ ስሰጧት እንኳን ደብተራ ትርጉም ታውቃላችሁ? የእውቀት እኮ እንትን ነው። አታቁም ይሄንን እንኳን እንዱ ሰርች አርጋችሁ እንኳን ደብተራ ማለት ምን ማለት ነው ብላችሁ አታዩ? በእናንተ ቤት ስድም መስሏችሁ ነው። በስማ በጣም ቀስም ሰበራችሁ። በስማ የደብተራ ልጆች ምናምን፣ ደብተራ ምናምን አሉ። ኢዴት ማህበረሰብ ከብትን መሆናችሁ የሚያስታውቀው እኮ ደብተራ ትርጉሙን እንኳን አለማወቃችሁ ነው። ጅል መሆናችሁ የሚያስታውቀው የደብተራን ትርጉም አለማወቃችሁ ነው። አዎ የደብተራ ልጆች ነን በሏቸው። እስቲ ሄዶ ቼክ እንዲያደርጉ ጋብዟቸው፣ በኮሚንት ላይ ተጽዕኖ ፍጠሩባቸውና እስቲ ደብተራ ምን ማለት ነው ሳናወቅ ነው እንዲህ እንዲያን ነው ብለው ራሳቸውን ይጠይቁ። የደብተራ ልጆች ነን በሏቸው። እስቲ ደብተራ ስድብ አይደለም የእውቀት ድንኳን። ትርጉሙን ሂዱና እዩ። አባቶቻችን የእውቀት ድንኳን ናቸው። እሺ፣ በእመቤታችንም ይተረጎማል ደብተራ ያው እናንተ ይህንን ስለማታውቁ ኢዴት ማህበረሰብ ስላላችሁ ይህንን እንኳን የሚያላችሁ የለም። እና እስልምና በዚህ ነሀል ነው ጥላቻን የሚያስተምረው በዚህ ነሀል ነው እስልምና ሕፃናቱን ሁላ እየኮተኮተ ለክርስቲያኑ ጥላቻ እንዲያድርባቸው የሚመክራቸው በዚህ ነሀል ቢያንስ ደብተራ የሚለውን እንኳን ለምን አታጠኑትም? ለስድብ ለዘለፋ ከምትሮጡ ደብተራ ማለት ምን ማለት ነው የሚለውን በደንብ አይታችሁ ብትሰጧት፣ ልጅቷስ አታውቅምሽ? ደብተራ ምንድን ነው ብለዛው መድረኩ ላይ ብጠይቃት አታውቅም። ተጽፎ የተሰጣት ነው እያነበበች ያለችው ግን ደብተራ የሚለውን ቢያንስ አታውቅ እንትን አትሉ፣ መሳቂያ ማህበረሰብ ግን ልታውቁ የሚያስፈልገው ያው ተነግሯችሁ ተነግሯችሁ ተነግሯችሁ ህዝበ ክርስቲያኑ አይሰሙም እንጂ፣ እስልምና እንዴት ነው ምንድነው የሚባለው? ይሄ ጉድጓድን የሚቆፍርልህ ሃይማኖት ነው ባጭሩ፣ በቃ።